በስመ አብ ወወልድ ወመንፈስ ቅዱስ አንዱ አምላክ አሜን ስንክሳር ዘወርኃ መጋቢት ሰላሳ ቅዱስ ገብርኤል ሊቀ መላእክት አንድ አምላክ በመሆን በአብሎ መንፈስ ቅዱስ መጋቢት ሰላሳ በዚች ቀን ከእግዚአብሔር ዘንድ ስለተሰጠው ስለክብሩ ልዕልና ለከበረ መልአክ ለገብርኤል የወልደ እግዚአብሔርን ሰው የመሆኑና ዜና ለምትወልደው ለድንግል ማርያም እንዲያበስራት የተገባው ስለሆነ በዓሉን እና ክብር ይገባሃል ስለዚህ በዚህች በከበረች ታላቅ ጸጋ በዚህ መልአክ በዚህ መልአክ እጅ እግዚአብሔር ይቅር ብሎናል እና ፈጽሞ ልናከብረው ይገባናል። እርሱም ደግሞ ስለ ክርስቶስ መምጣትና ለዓለም ድህነት መገደሉን ለኢየሩሳሌም መደኛዋ መሆኑ ስለ ወገኖቹ ከምርኮ መመለስ ሲጸለይ ለዳንኤል የነገረው ሱባኤዎችንም የወሰነለትና በሱባኤዎቹ መጨረሻ ንጹሐን የሚነጹበት የክብር ባለቤት ክርስቶስ ይመጣል፣ ይገድሎታልም ለኢየሩሳሌምም መደኛ የሆናታል ያለው ይህ መልአክ ነው። ከዚያ በኋላ ለእስራኤል ልጆች የሚደረጉ መሳዊቶችና ቁርባኖች ይሻራሉ። የክብር ባለቤት ጌታችን ስለ ዓለሙ ሁሉ ድነት ለመቤታችን ማርያም ከእርሷ መወለዱን ይነግራት ዘንድ የተገባው አድርጎታል እና ስለዚህ ሁልጊዜ የበዓሉን መታሰቢያ ልናደርግ ይገባናል። ጌታ ከጠላቶቻችን ከጠላታችን ሰይጣን ጌታ ከጠላታችን ሰይጣን እጅ ያድነን ዘንድ ስለ እኛ እንዲማለድ በበጎ ስራ ሁሉ እንድረዳና እንለምነው። ለእግዚአብሔር ምስጋና ይሆን ለዘላለሙ አሜን። ቅዱስ ሶምሶን መስፍነ እስራኤል። በዚህ ዕለት ደግሞ ከእስራኤል ልጆች መሳፍንት አንዱ ሶምሶን መታሰቢያው ነው። የዚህ ጻድቅ የአባቱ ሲማኑሄ ይባላል፣ ከነገደዳን ነው። እናቱ መካን ነበረች። የእግዚአብሔርን መልአክ ወደ እርሷ መጥቶ ከእርሷ ልጅ የመወለዱን መወለዱን ነገራት። የወይን ጠጅ፣ የማር ጠጅ ከመጠጣት ለመሳዊት የማይሆን እርኩስ የሆነውን ሁሉ ከመብላት እንድትጠነቀቅ አዘዛት። ያም ሕፃን ከእናቱ ማፀን ከተወለደ ጀምሮ ለእግዚአብሔር የተለየ ገንዘቡ ነውና በራሱ ላይ ምላጭ አይደረስበት። እርሱም እስራኤልን ከኢሎፍላውያን እጅ ሊያድናቸው ይጀምራል አላት። የእግዚአብሔር መልአክም ያላትን ለባሏ በነገረችው ጊዜ ያንን መልአክ እያሳየው ዘንድ እርሱም ወደ እግዚአብሔር ለመነ። ልመናውንም ሰማ። የእግዚአብሔር መልአክ ተገልጦለት ለምስት ያዘዝኳትን እንድትጠነቀቅ ይዘዛት አለው። ከዚህ በኋላ ጽንሳ ይህን ጻድቅ ሰው ወለደች። እግዚአብሔርም ባረከው። የእግዚአብሔርም መንፈስ ረድኤት ያድሮበት ከኃይል ጋር ተወለደ። ህፃንም አድጎ ጎለመሰ። በአንዲት ዕለትም አንበሳ ሊበላው በእርሱ ላይ ተነሳ። የእግዚአብሔር መንፈስ አደረበትና የፍየል ጥቦትን አንስተው እንዲጥሉት አንስቶ ጣለው፣ በእጁም ውስጥ እንደ እምን ሆኖ ገደለው። ሁለተኛም ስለሚስቱ በተቆጣ ጊዜ ሶምሶን ሂዶ በሩጫ ሶስት መቶ ቀበሮችን ያዘ። ችቦ አምጥቶ በጅራታቸው አሰረ። በሁለቱም ጅራቶቻቸው መካከል አንዳንድ ችቦ አደረገ። በዚያም ችቦ እሳትን አቀጣጥሎ ወደ ኢሎፍላውያን አዝመራ ሰደዳቸው። የታጨደውንም ክምርና እሸቱንም ነዶውንም የዘይቱንና የወይኑን ቦታዎች አቃጠሉ። ሊጣሉትም በተነሱበት ጊዜ ጭን ጭናቸውን ሰበራቸው። ብርቱ ሰልፍም ተደርጎ ብዙ ሰዎችን ገደለ። ወርዶም በዋሻ ውስጥ ተቀመጠ። ስለዚህም ኢሎፍላውያን ወደ ይሁዳ ዘምተው የአያ መንጋጋ ባለበት ሰፈሩ። የይሁዳም ሰዎች ሁሉ ወደ እኛ ለምን ዘመታችሁ አሏቸው። ኢሎፍላውያንም ሶምሶንን እናስረው ዘንድ እንዳደረገብንም እናደርገበት ዘንድ መተን አሉ። ከይሁዳም ሶስት ሺህ ሰዎች በእምጣ ወዳለች ዋሻ ወርደው ሶምሶንን ኢሎፍላውያን እንድገዙን አታውቅምን? በእኛ ለምን እንዲህ ያደረገ አሉት። ሶምሶንም በእናንተ እንዳደረጉባችሁ እኔም በነሳቸው እንደዚያው አደረጉባቸው አላቸው። አስርን አስረን ለኢሎፍላውያን ልንሰጥ መጣን አሉት። ሶምሶንም እናንተ እንዳትገድሉኝ ማሉልኝ፣ ለእነርሱ አሳልፋችሁ ስጡኝ፣ እናንተ ግን እኔን በጠብ አትገናኙኝ አላቸው። እነርሱ ማሉለት። በሁለት አዲስ ገመዶች አስራው ከዚያች ዋሻ ወጥተው አሳልፈው ሰጡ። ኢሎፍላውያንም ደነፎ ሊቀበሉትም ሮጡ። የእግዚአብሔርም መንፈስ ረድኤት አደረበት። በክንዱ ያሉ ገመዶች ገለባ እሳት በበላው ጊዜ እንዲያር እርር ኩምትር አሉ። ስርዓቱም ስራቱን ከክንዱ ተፈታለት። የአህያ መንጋጋ አጥንት በጎዳና ወድቆ አገኘ። እጁን ዝቅ አድርጎ አነሳት። በዚያችም ሺህ ሰዎችን ገደለባት። ከዚህ በኋላ ውሃን እጅግ ተጠማ። ወደ እግዚአብሔር ጮኸ። ይህን ታላቅ ድኅነት በእኔ በባሪያ እጅ አደረገ። አሁን ግን በውሃ ጥም እሞታለሁ። በእነዚህ በቆላፋን እጅ አብርቃለሁ አለ። እግዚአብሔርም ከዚያች የአህያ መንጋጋ ውኃን አፈለቀለት። ያንንም ጠጥቶ ነብሱ ተመለሰችለት። የእስራኤልም እስራኤልንም ሀያ ዓመት አስተዳደራቸው። ከዚህ በኋላ ሶምሶን ከዚያች ተነስቶ ወደ ጋዛ ሄደ። በዚያም ሚስት አገብጦ ተቀመጠ። ለጋዛም ሰዎች ሶምሶን ወደዚህ መጣ ብለው ነገሯቸው። በከተማው በር መላ መላ ሌሊቱን ሁሉ ከበው ሲጠብቁት አደሩ። ሌሊቱን ሁሉ ስጠብቀው አደረን፣ ጠዋት እንገድለው አሉ። ሶምሶንም እስከ ሌሊት ኩሌታ ተኛ። ከዚያም በኋላ ተነስቶ በከተማው በር ያሉ የመጠበቂያውን ደጃፍ ሁለቱን የመቃን መድረኮች ያዘ ከሰዎቹ ሁሉ ጋር በትከሻው ተሸክመው በከብሮን አንፃር ወዳለ ተራራ አውጥቶ በዚያ ጣላቸው። ከዚህም በኋላ በስራ ወንዝ በሶራ ወንዝ አጠገብ የምትኖር ሴትን ወደደ። ስሟም ደሊላ ነው። እርሷንም አገብተው በዚያ ተቀመጠ። የኢሎፍ ሽማምንትም ወደ እርሷ መጥተው አታልለን ኃይሉ በምን እንደሆነ በምን እንድንችለው እና እና ደግሞ ዘንድ በምን እንድናስረው ይወቀ እኛ ሺህ ሰዎች ሺህ ብር እንሰጥሻለን አሏት። ዳሊላም ሶምሶንን ኃይሌ ህጽኑ መሆኑ በምን እንደሆነ ንገረኝ፣ በምንስ ቢያስሮ ትደክማለ አለችው። ሶምሶንም ሶስት ጊዜ ሸነገላት። ደሊላም ይወድሻለው፣ ልብም ከአንቺ ጋር ነው ለምን ትለኛለ? እነሆ ትሸነግለኝ፣ ይህ ሶስተኛህ ነው። ኃይሌ ህጽኑ መሆኑ በምን እንደሆነ አልነገርከኝም፣ አለችው። ከዚህ በኋላ መላ ሌሊቱን በነገር ባደከመችው ጊዜ ልሙት ብሎ እስቲ በሳጭ ድረስ ዘበዘበችው። በልቡ ያለውን ሁሉ ነገራት፣ ይል ለእግዚአብሔር የስለት ልጄ ነኝና ከእናቴ ማፀን ከተወለድኩ ጀምሮ ምላጭ ራስን አምነካኝም። ጠጉረን ከተላጨሁ ኃይሌ ተለይቶኝ እደክማለሁ፣ ከሰውም እንዳንዱ እሆናለሁ አላት። የልቡን ሁሉ እንደገለጠላት ባወቀች ጊዜ በጭኖቿ መካከል አስተኝታ ሲያንቀላፋ ጠጉር ቆራጭ ጠቀሰች። ሰባቱን የራሱን በርጎዎች ቆር ቆርጣ ፀጉሩን ላጨች። እርሷም ይደክም ጀመር፣ ኃይሉም ተነሳ። ኢሎፍላውያንም ይዘው ሁለት ዓይኖቹን አወጧቸው። ወደ ጋዛ አውርደው በእግር ብረት አሰሩት። በግዞትም ሆኖ እህልን ይፈጭ ነበር። ከዚህ በኋላ የኢሎፍሊ አለቆች ለጣዖቶቻቸው መሳዊት ሊሰዉ ተሰበሰበው። ህዝቡ ባዩት ጊዜ ጣዖቶቻቸውን አመሰገኑት። ሀገራቸውን ያጠፉት ያጠፋት፣ ሬሳዎቻችንን ያበዛ ጠላታችን በእጃችን ጣለው አሉ። ከዚህ በኋላ በልተው ጠጥተው ደስ ባላቸው ጊዜ በፊታቸው ይጫወት ዘንድ ሶምሶንን ከግዞት ቤት ጥሩት አሉ። ጠርተው አምጥተው ተዘባበቱበት። በሁለት ምሶሶች መካከል አቆሙት። ምሶሶውንም የሚመራውን ብላቴና አሳርፈኝ፣ ይህ ቤት የቆመባቸው ምሶሶችንም አስጨብጠኝ፣ ወደ ነሳቸው ወደ እነሳቸው አስጠጋኝ አለው። ያም የሚመራው ብላቴና እንዳለው አደረገ። በዚያ ቤት ወንዶችም ሴቶችም ሞልተው ነበር። የኢሎፍሊ ሹማምንትም ሁሉ በዚያ በሰገነት ነበሩ ስምሶን ሲጫወት ያዩት ዘንድ የተሰበሰቡ ወንዶችም ሴቶችም ሶስት ሺህ የሆኑ ነበር። ሶምሶንም ወደ እግዚአብሔር ጮሆ አቤቱ አቤቱ አስበኝ፣ አንዲት ነገርን አድምጠኝ፣ እንግዲህ ስለ ሁለቱ ዓይኖቼ ፍንታ ከኢሎፍላውያን አንድት በቀልን ልመልስ አለ። ሶምሶንም የአቤት በላያቸው የተደገፈባቸው በመካከል ያሉ እነዚያን ሁለት ምሰሶዎች ያዛቸው። አንዲቱንም በቀኙ አንዲቱንም በግራ ይዞ ገፋቸው። ሶምሶንምን ሰውነት ከኢሎፍሊ ሰዎች ጋር ትሞት ብሎ በኃይሉ ነቀነቃቸው። ያም ቤት በውስጡ ባሉ በህዝቡ ላይና እና በኢሎፍሊ ሹማምንት ላይ ወደቀባቸው። የሞቱትም እንዲሁ ሆኑ። ሶም ሶምሶን በህይወቱ ሳለ ከገደላቸው ሲሞት የገደላቸው በዙ። የአባቱ ወገኖች ሁሉና ወንድሞቹ ወርደው በድኑን አነሱ። ወስደውም በአባቱ በማኑሄ መቃብር ቀበሩት። የፈጣሪው ቸርነት ከኛ ጋር ለዘላለሙ ትኑር አምን። በዚህ ጭንቀን ደግሞ የያዕቆብ ግሙድ የሥጋው ፍልሰት የሆነበት ነው። እነሆ ገሉን ግን ህዳር 27 ቀን ይጽፈናል። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በአካል በስም በግብር ሶስት፣ በባህሪ በስልጣን አንድ በሆነ እግዚአብሔር እርዳታ በመጋቢት ወር የምንነበበው ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። መጋቢት 30 ቀን የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ ገብርኤል ሊቀ መላእክት እመቤታችን ያበሰረበት፣ መታሰቢያ፣ ቅዱስ ሶምሶን መስፍነ እስራኤል፣ ቅዱስ ያዕቆብ ዘግሙድ ፍልሰቱ ቅዱስ ዮሐንስ አክሱም እንነገረለት አባት እግዚአብሔር ውሃን ከሶስት ተከፍለው ጠፈርን ፈጠረ። ወርሃዊ በዓላት ቅዱስ ዮሐንስ መጥምቀ መለኮት፣ ቅዱስ ማርቆስ አንበሳ ሐዋርያ፣ አባ ሳሊሱ ክቡር፣ ቅዱስ ጎርጎርዮስ ነባቤ መለኮት፣ ቅድስት ሶፊያ ሰማይት። በአምላኬም በእግዚአብሔር ፊት ስለተቀደሰው ስለአምላኬ ስለ አምላኬ ተራራ ስለምን ገናም በጸሎት ስናገር አስቀድመ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታም መሥዋዕት ጊዜ ዳሰሰኝ አስተማረኝም ዳንኤል ምዕራፍ ዘጠኝ ከቁጥር ሀያ ጌታዬ የህዊ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዛይቱን አነስተኛ ብዛ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳሰቡ በችግር ጊዜ ማቅረብልን ምስጋና ተቀበል እናንተም ቅዱሳን ነቢያት የወንጌል ሰባኪያን ሐዋርያት ሰማዕታት እና ጻድቃን ትጉኃን መላእክት ወጽማን ደናግል እንዲሁም ደጋጋዎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርክ ይህንን መጽሐፍ ወረቀት አዘጋጅተው ብራና ደምጠው የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስጦ ይልና ያዳመጠ በደለኛ ሁሉ የምታስመር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። በስዋዕት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ